እጅቴወሞላሃያበና ማረ እጅ ሲመጣ ነው ማረፍ፣ ይሆንልን መንፈስ ሲዳስሰን ደስ ይለናል፣ እንለወጣለን፣ እንባረካለን፣ ታሪካችን ይቀየራል። የዛን ጊዜ ስሚ ስማችን ይቀየራል። እጅ ይዳስሰን፣ ካለንበት ሁኔታ የሚያወጣ እጅ ለጎቦጎቦ ራፋንያማይራሳዲያባ ከፍ አርጉ። እጅ ይዳሰኝ በሉ፣ ተናገሩ። ስለዚህ ቦታ ላይ ጸልያለሁ። አባት ሆይ በኢየሱስ ክርስቶስም ወደዚህ ስፍራ በዚህ በሮብ ቀን በጠዋቱም ፕሮግራም በማታውን ፕሮግራም የሚመጡ ሰዎች የታሰሩ ነገራቸው የተዘጋ ሰዎች መጥተው የሚጎበኙበት ስፍራ ይሁን። በኢየሱስም ስፍራውን ዋጅተናል፣ ጊዜውን ዋጅተናል፣ አየሩን አጽድተናል። የጨለማ ኃይላት የተመቱ ይሁኑ፣ የክፉ ኃይላት የተመቱ ይሁኑ። የትውልድ በረከት ይለቀቅ፣ እግሮች ወደዚህ ይለቀቁ፣ ያልዳኑ ነብሳት ይለቀቁ። በተለያየ መከራና ጭንቀት ያሉ ሰዎች አሁን ይለቀቁ። ወደዚህ ስፍራ የሚመጡ ሁሉ በረከታቸውን ተቀብለው መሄድ ይሁንላቸው። አንድ ደቂቃ አዶጃ ናማስ እዚህ ቦታ ላይ የመጡ ሰዎች ሁሉ ፕሬዘንሱ እንዲሰማቸው ኃይሉ እንዲሰማቸው ይሄ ቆሻሻ የሆነ ነገር የጨለማ ነገር እየተቀደደ እንዲወልቅ ጨለማ እንዲወልቅ በዚህ ስፍራ እግዚአብሔር ታላላቅ ነገሮችን እንዲያደርግ ጋላቬን ታብራዳባሽ መውለድ የማይችሉ እንዲወልዱ ጭንገፋ ያለባቸው ጭንገፋ እንዲሰበር በሽታ፣ እርግማን፣ ሞት፣ ጭንገፋ እንዲሰበር ክፉ ነገር እንዲሰበር በዚህ ስፍራ እግዚአብሔር ብዙዎች እንዲጎበኝ እንዲባርክ፣ የእጆቻቸውን ሥራ እንዲባርክ፣ ሥራ ለሌላቸው ሥራ እንዲሰጥ፣ ነገር ለተዘጋባቸው እንዲከፈት፣ እርግማን እንዲሰበር ጸልዩ። ጥቂት ደቂቃ ኦባሃራ ባጋባ ሳዲያ ሁላ ባኔ አማራ ባጋ ሴኬቴቤዝሻሮ ወስተቴን በፍቅር ሚያንኳኳ

ላተቆጣተሌላ ወታኖረላ ተቆቴቤኖ መገኘ ለ መንፈ አለ አሜን ነው። እጃችሁ ከፍ አድርግ። በኢሳይያስ አርባ አምስት ላይ እንደዚህ የሚል ቃል አለ። በኢየሱስ ክርስቶስ ስም አነበዋለሁ። ይህ ቃል ስለ ቂሮስ እንኳን ምንም እንኳን ቢሆንም ዛሬ ግን ለአንድ ሰው መልክቶ ነው። መጥቶ እንዲህ ነው የሚሆነው። የተዘጋባችሁን ነገር ይከፍታል። እግዚአብሔር እንዲህ ነው የሚሆነው። የሆነ በቃ ዝግትግት ያለ እናስ የሆነባችሁን ነገር ይሰባብረዋል። ከወሩ ላይ ይሰባብረዋል። ከቀናችሁ ላይ ይሰባብረዋል። እስኪ በረካቴ አንድ ብሎ ይጀምራል፣ በሉ ደስታዬ አንድ ብሎ ይጀምራል፣ ሞገሴ አንድ ብሎ ይጀምራል። በኢየሱስም ተናገሩ፣ ስፒክ አውት፣ በራሃ ሳካባላ እንዲላ። እግዚአብሔርም ለቀባሁት አሕዛብን በፊቱ ላስገዛ ዘንድ የነገሥታትን ወገብ እፈታ ዘንድ በሮች እንደቁ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ላይ አስኩት ለቂሮስ እንዲህ ይላል። አሁን ለኔ ነው እንዲሚ ነው ላንቺ ላንተ ነው አሜን ነው። ስማቹን ጠርታቹ፣ ለኔ እንዲህ ይላል፣ ለከበደ እንዲህ ይላል፣ ለግርማ እንዲህ ይላል፣ ለበሱ እንዲህ ይላል። ተናገሩ። ለብሩክ እንዲህ ይላል። ፋና ማራባስ አንደበታቹን ተናገሩ። ለኔ እንደዚህ ይላል በሉ እንዲህ ይላል። በኢየሱስ ስም አነበዋለሁ በፊት እሄዳለሁ። ተራሮችን ትክክል አደርጋለሁ። የናሱን ደጆች እሰብራለሁ። የብረቱን ሞሮሪያዎች ቆርጣለሁ። በስም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውንም ሀብት እሰጠሃለሁ። አባካታናባሽ አንድ ሰው የተሰወረበት ነገር ይገለጣል። እናገራለሁ። ይገለጣል። በጨለማ ያለችውን መዝገብ ይለና በስውር ያለችውን ሀብት አይተሃል። ሀብት ናት ግን በናዝሬቱ በኢየሱስም የተሰወረበት ነገር የሚመራለት ሰው አለ ዛሬ። በጨለማ የነበረችውን መዝገብ በስውር የተደበቀችውን ሀብት እሰጥሃለሁ፣ ስለ ባሪያ ስለ ያዕቆብ ስለመረጥኩትም ስለ እስራኤል ብዬ በስምህ ጠርቼ በቁልምጫ ስም ጠራውህ ይላል። አሜን ነው ወይ? ማላፋስ እጃችሁን ከፍ አድርጉ። በጨለማ ያለችውን ሀብት ይኸው እንዲህ፣ በፊት እሄዳለሁ አለና ተራሮችን ትክክል አደርጋለሁ። ምንድን ነው ተራራ የሆነባቸው? ተራራ ማለት ከልካይ ማለት ነው። ከልካይ እጃችሁን ከፍ አድርጉ። በኢየሱስም ተራራው ዝቅ ይላል፣ ደልዳላ ሜዳ ይሆናል። ሆና ማካባ ሰፋ ናባ ተራራ እናንተንና የእናንተን ነገር መሃል ይገባ፣ አንቺና በረከተሽ መሃል ይገባ፣ አንተና በረከት መሃል ይገባ፣ አንተና ደስታ መሃል ገባ፣ አንተና ቤት መሃል ገባ፣ አንተና የአንተ የታየል ነገር መሃል ገባ። ዛሬ በኢየሱስም ደልዳላ ሜዳ ይሆናል። በሌላ ስፍራ ደግሞ እንዲላል እንዲላል፣ አንተ ተራራ አንተ ታላቅ ተራራ በልጄ በዘሩባቤል ፊት ምንድን ነው ደልዳላ ሜዳ ትሆናለህ ይላል አሜን ነው ወይ? ንኩትና ደልዳላ ሜዳ ይሆናል። ብሉት ደልዳላ ሜዳ ይሆናል። ከባዱ ነገር፣ ከፍ ያለው ነገር ደልዳላ ሜዳ ይሆናል። ለአንድ ሰው ደልዳላ ሜዳ ይሆናል። አያችሁ፣ ተራሮችን ትክክል አደርጋለሁ። ማጃናማስ ተራራ ከልካይ ነው። ምንድነው ተራራ የከለለባችሁ? ነገራችሁን የከለለ ብሌሲንጋችሁን የከለለ ደስታችሁን የከለለ ጤናችሁ ላይ የከለለ ምንም የናንተ የሆነ ነገር ላይ ይከለል፣ ዛሬ ደልዳላ ሜዳ ይሆናል። አሜን ከዛስ የናሱን ደጆች እሰብራለሁ ይላል። የናሱን ብረት እሰብራለሁ ይሰብራሉ። ብራካታላባስ አሜን። ይሰበራል በሉ እስኪ የናስ ብረት ይልና የብረት ሞሮሪያውን ሁን እቆርጣለሁ ይላል። የብረት ሞሮሪያ ብዙ ጊዜ የግር የሚታሰርበት ነው። የግር መታሰሪያ ነው። ንካውና የግር መታሰሪያ ውን ካንተ ላይ ይረገፋል ብሉ። በኢየሱስም ይረገፋል ዛሬ። የናስ ናስ ማለት በጣም ከባድ ነገር ነው። በምንም ተፈልጦ የማይታለፍ ነው። የእግዚአብሔር ልጅ ሲመጣ የናሱን ደጆች እሰብራለሁ። ናስ ማለት በቃ ደጅ አልከፈት ብሎ እምቢ አለው በዚህ ስትሞክር እምቢ አለ በዛ ስትሞክር እንዲህ አለ እንዲሆናል ሰማይ ሲናገር የናሱ ደጆችን እሰብራለሁ አላሳልፍ ያለህ ነገር ያሳልፍሃል አሜን አልከፈት ያለው ደጅ ይከፈታል ተከፈተ አሜን ነው ወይ እስኪ ይከፈታል በሉ ይከፈታል እግር የታሰረበት መታሰሪያ ማለት እግር ዛሬ ይለቀቃል በኢየሱስ እግርን የያዘ ማንኛውም እንዳትራመድ የያዘ ነገር ይለቀል ሆላ ማሳባ የብረቱን ሞሮሪያ ምን ላለው እቆርጣለ። አረ ይቆረጥ፣ አልበሉ በርከት በኢየሱስም። ከፋይናንሳችሁ ላይ ይቆረጥ፣ ከተዳራችሁ ላይ ይቆረጥ። ነገራችሁን ስርስር ያደረገ ነገር አሁን ለቆ ይሂድ በኢየሱስ። አሜን ነው ወይ? ሃሌሉያ! እንደሚሰበር ዋ፣ ደስ የሚል መንፈስ ዛሬ እንደዚህ ነው የሚሆነው። የብረቱን ሞሮሪያ ይቆረጣል፣ የናሱ ደጅ ይሰበራል፣ በስውር ያለችውን ሀብት ይሰጠሃል፣ በጨለማ ያለችውን መዝገብ ይገልጣል። ቤናቬን ታፍራካታናባት አይታል የታየልህ መልካም ነገር የተሰወረብህ ሰው የታየልህ በረከት የታየልህ ስራ የታየልህ አገልግሎት የታየልህ ከፍ ያለ ነገር የተደበቀባችሁ ሰዎች ዛሬ ተገልጦ ይሰጣችኋል። አሜን። የወሩ መጀመሪያ ነው። በኢየሱስም በበረከት ትጀምሩታላችሁ። አሜን። በረፍት ትጀምሩታላችሁ። በደስታ ትጀምሩታላችሁ። ጨለማ ከመንገዳችሁ ላይ የተመታ ይሁን አሜን። የክፉ አዋጅ የተመታ ይሁን አሜን። ጥንቆላ የተመታ ይሁን አሜን። ድግምት የተመታ ይሁን አሜን። በሽታ የተመታ ይሁን አሜን። ኃይል ተሞልታችሁ መግባት ይሆን አሜን። ክብር ተገም ተሞልታችሁ ሚማ ካታላባ ወይ አሜን አማሳ ታታኪና ማራባ ቅባ ተሞልታችሁ መውጣት ይሆን ባስጨናቂው ላይ ኃይል ተሞልታችሁ መውጣት ይሆን አሜን። አሜን። የብረቱ ሞሮሪያ ሊቆረጥ ነው አሁን እንቆርጠዋለን አሜን ላትያናማስ ምንድነው እናንተ ላይ ከባድ የሆነ የብረት ሞሮሪያ ሆንም እስርስር ያደርጋችሁ እግራችሁ በረከታችሁን የያዘ ደስታችሁን የያዘ ሰላማችሁን የያዘ ዛሬ ይቆረጣል አላሳለፍ ያላችሁ በር ምንድነው ይከፈታል በእውነት ነው በነገራችሁ አንድ ብሎ ዛሬ ሲጀምር አንድ ብሎ ይሄ ቀን ሲጀምር አንድ ብሎ ነገራችሁ እንደ አዲስ የሚጀምርላችሁ ሰ ዝም ብላችሁ አልመጣችሁም አንድ ሚስጥር አለው ሀቫ ጋንዶው በውስ የመጀመሪያው የወሩ የመጀመሪያው ቀን ነው ዛሬ። በድል በክብር ትገባበታል። በሞገስ ትገቢበታለሽ። ጠላቶችሽ ይመታሉ። ጠላቶችሽ ይመታሉ። በአንተ ላይ የተሰራ ክፉ ስራ ይፈርሳል። ወይ ማካታኒ ና ሞት ቅባት ነው የሚሰማው። ኬዳ ማንኛውም ገዳቢ ኬላ ይሰበራል፣ ይሰበራል፣ ይሰበራል። ጌታችን ኢየሱስ ክርስቶስ እንዴት እንጸልይ ብለው ሲነግሩት ሲጠይቁት ደቀ መዛሙርቱ እንዲህ አላቸው። በሰማያት የምትኖር አባታችን ሆይ ስም ይቀደስ፣ መንግሥት ትምታ መንግሥት ትምታ፣ ፍቃድ በሰማይ እንደሆነ እንዲሁም በምድር ትሁን። በሰማይ ያለው ነገር ብቻ ያገኘን አሉ። በኢየሱስም የምድርና የጨለማ ነገር አያገኛችሁ። በሰላም ክብር ነው ያለው በሰላም በሰማይ ብርሃን ነው ያለው፣ በሰማይ ደስታ ነው ያለው፣ በሰማይ እረፍት ነው ያለው። አሜን ነው ወይ? በኢየሱስም በሰማይ ያለው ብቻ ያገኛችሁ። አሜን አሜን። ፍቃድ በሰማይ እንደሆነ እንዲሁም በምድርቱ በእኛ ላይ ትሁን። አሜን በእውላችሁ። በጨለማው ያለ በሰማይ የሌለ ነገር አንተ ቤት አይኖርም። በኢየሱስ አሜን። ነው ወይ? ሞት አንተ ጋር አይኖርም። ጭንገፋ አንቺ ጋር አይኖርም። ኪሳራ አንተ ጋር አይኖርም። እርግማን አንተ ጋር አይኖርም። በኢየሱስም ይሄ ይሁንላችሁ። ቁጭ በሉ። ጌታ ይባርካችሁ።